አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ደኛ ቤተሰቦች ሰላም፣ እንዴት ናችሁ? ለምኛ ደህና አልሐምዱሊላህ። ዋው! ማስታወቂያ ተብይ ሰላምታዬን እንኳን ሳልጨርስ እንዴት ደስ እንዳለኝ ሲመጣ ማለት ነው። እና ሰላምታዬን አስጠፋሽ። እና ቤተሰብ ዛሬ ደስ ብሎናል፣ ያው በሙሉ ደስታ እንድንመጣ በግማሽ ደስታ ነው የመጣን ብለናችሁ ነበረ ከዚህ በፊትና ዛሬ ደስ ብሎናል። አልሐምዱሊላህ ወላሂ ያሚን ደስ

ማንኛውም ሰው እንደዛ ነው። ሲጀምር የሆነ ነገር አለ ሲባል ይጓጓል እና ለዛ ነው መሰለኝ በቃ ጥሻ ማሻአላ ማሻአላ ብያለሁ እና ማለት ለትልቋ ይሄ ያንሳታን። ያኔ ለትልቋ ይሄ ያንሳታን። ማሻአላ ቤተሰብ እያያችሁ ይከፈት ይከፈት ይከፈት ወይ በነገራችን ላይ አንቺ አንድ ነገር እኔን ሳታናግሪ ይሆንልሽ? እንዴት ይሄን ሆነልሽ? ከጥያቄ ወደ ጥያቄ። ዳይ አላህ ነው ማለት ነው። መጅሙአት ሀሳብ ነው። ከፈለጋችሁ ጠለቡት። እኔ የጠለብኩት ከፈለጋችሁ ኮሜንት ስራ አስቀምጥላችኋለሁ። ማስታወቂያ ስትሰሪ ማስታወቂያ ስትሰራ ይላል ነው በጣም ሽታው ለራሱ አይሄድም ማለት ነው ለቀን ሶስት ቀን ይቆያል። እና በዚህ አጋጣሚ እየወራን ነበር እኔ እና እህቴ ማለት ነው። በዚህ እንትን ሽቶ ይሄ በጣም ምርጥ ነው። ከዛ ደግሞ ይሄ በጣም እና ቤተሰብ እንግዲህ ምን እንደሆነ እናያለን አብረን ያለው ገምቼ እስኪ ይሄም እንደዛው ነው የሚመስል ሽቶ

ጠጋርሽ እና ማሻላ ብዬ የለኝ ው ቤተሰብ ወላ የጠለቡት በጣም ብራንድ ሽቶ ነ ሽቶ ነው። ማሻላ ይሄ በነገራችን ላይ በዛ ቆንጆ ነው ባልኩት እንትን ነው ማሻላ ማሻላ ብያለ፣ በጣም ያምራ ቤተሰብ ከጠለባችሁት ሶስቱን ለብቻ ትጠለቡታላችሁ፣ ሁለቱን ለብቻ ማለት ነው። ብቻ በአንድ ነው የሚመጣላችሁ በጣም ብራንድ ሽቶ ነው። እና ቤተሰብ ይሄው የትንሽ ስጦታ በነገራችን ላይ ወደጃ አለው የሽቶ ነገር አበአ አ አላህ ይጀነን። ግን ትንሽ የምርሽን ሁሉ ለእኔ ነው ካሜራማን እና ትንሽ ደብድበው ማሻላህ ማሻላህ ብያለሁ። ወላሂ ሁሉም ብራንድ ነው ሽታው ትናንሽም ትላልቁም ማለት ነው። የኔ ውድ አመሰግናለሁ። እኔ ስታህሊ ቦሳ ሰው መርጥ ነው ላ ሽራላ አመሰግናለሁ። ትንሽ የኔ ሐሳቢ ማለት ነው። እና ቤተሰብ ያው በጣም ደስ ስላለን ግራ ተጋብተናል፣ ወሬ ለራስ ጠፍቶብናል ማለት ነው እና ሀባይብ ያው ተንጓለና በነገራችን ላይ ያው

ከመጀመሪያው ጀምረው ወላሂ ላዚም ላይብ ስትገቢ ጀምረው የነበሩት ቤተሰቦቻችን ማሻላ፣ እስካሁኑ ሰዓት ድረስ እኮ አሉ፣ ግማሾች አሉ ማለት ነው። ያው ቤተሰብ እንግዲህ ይህንን የሚመሳል ማለት ነው። ጭርስ ብለናል። ይጠጣጫ ያው ሰርጋችን ማሻለ በዚህ ተጠናቀሉ ማለት ነው። ማሻ አለውላይ በጣም ነው ደስ ያለ። እንደዚህ በሶስት ወር ውስጥ ሰርግ ካለው ቤተሰብ ይህንን ይመስላል ማለት ነው። እንዴት ተሞሸርን፣ ማን ሞሸርን፣ ያንን ታይታላችሁ ማለት ነው ቪዲዮው ሲለቀቅ። ግን በዚህ አጋጣሚ ማመስገን የምንፈልገው በአንሻ ዩቲቦችን ነው ማለት ነው እና እና ማመስገን እንፈልጋለን ማለት ነው።

አብረውን የነበሩት ማለት ነው፣ የሚያበረታቱን ገና አዲስ ጀማሪ ናቸው፣ ነይ ወይ ሊደርስ ብሎ አልናቁንም ማለት ነው። ኮሜንት ሲጻፍላቸው አላጡልት። በነገራችን ላይ ሸር አድርጉልኝ ወይም ምናምን አላልኳቸውም። ራሱ ኮሜንት ነው ደምሪ ምናምን ብዬ ጻፍኩኝ፣ ቁጥራቸውን የቴሌግራም ቁጥራቸውን አስቀመጡልኝ ማለት ነው። ያን የቅንነት ጥግ ብዙ ሰው እኮ እንደዚህ ከየሁሉም ኮሜንት ነው በነገራችን ላይ ነ ስራ ስማቸውን መጥቀስ ባልፈልግም አሁን እዛ ግን ዘወር በላይሽም ዘወር በላይም እኮ ዞር እና፣ ያው ብዙ ጊዜ ከየት ተነስተን የት እንደደረስን ምን መርሳት አስፈላጊ አይደለም። ያው ጥሩ ከተቻለ ጥሩ ነገር ማድረግ፣ ወይ ታገኘዋለሁ ወይ ታውቀዋለሁ አይባልም፣ የት እንደምትገናኝ ስለማይታወቅ ያነሰው ለሰው ልጅ ደግሞ ይሄን ነገር ስታደርግ ማሻአላ ከሰው ምንም ነገር አለመጠበቅ። በቃ እነሱ አሁን ከኔ ምንም ጠብቀው አይደለም አያውቁኝም። ሰው ስታውቀው አይደለ የነገ ጧት እንደዚህ ያደርግልኛል ምናምን ብለህ የምታስበውና በጣም እናመሰግናለን ውዶቼ ማለት ነው። ለእናንተ እኔ ቃላት የለኝም። ወላሂ ጥሩነት እንደዚህ ከሆነ እኔ ከእናንተ ብዙ ነገር ተምር ያለሁኝ። ወደፊት ቻናል አድጎ ትልቅ ደረጃ ኢንሻአላ አይደርስም አይባልም፣ ሊደርስ ይችላል። ያው አላህ ከፈቀደ ማለት ነው እኛ ካላህ በታች ሰበብ አድራሽ ነው እንጂ አቅም የለንም። እንደዚህ ሆና እንደዚ ሆና የምንልበት ነገር የለም ሁሉም ነገር ተወቋት ነው። እንሻላ እንግዲህ ባላ ፈቃድ ወደፊት መልካምነት ከሆነ ጊዜ እኔ ጥሩ ንግግር ነው የምለው። ጥሩ ንግግር እኔ ተስፋ እንኳን እንዳልቆርጥ፣ ጀሚ አይዞች ተስፋ እንዳትቆርጭ ሁለት ሶስት እድል አለን ምናምን ሲለው ለራሱ በቃ የሆነ እንደ ቤተሰብ ነው የምታዩ፣ ንግግሩ ለራሱ ሁ አንዳንድ እሱ የሆነ አንደኛው እምቢ ሲለው የመናድድ የመናደድ ባህር ያለ ሱ ሱ አለም ሊናደድ ና እኔ ተስፋ እንዳልቆርጥ ነው አይዞች ጀሚ ምናምን የሚለው እና ትንሽ ደግሞ እንግሊዘኛ ምናምን ጋር ስለማንተዋወቅ እና በዚህ አጋጣሚ ላይ ጽፎንኛልና እንግሊዝኛ ጽፎ እንግሊዝኛ ተጻፍ ምናምን እያልኩኝ ስለማዋክብ እና እንግሊዝኛ ሳታውቂ ነው እንደ ዩቱብ የከፈትሽው ብሏልና፣ ያው በዚህ አጋጣሚ የዩቱብ ካምፓኒ እንግሊዝኛ ቺ ብሎ አጎላ አላወጣኝም ማለት ነው። በዚህ ደረጃ ደርሰናል፣ እና ከባድ ነው። በዚህ አጋጣሚ እንግዲህ ማመስገን ነው የምንፈልገው፣ እናንተ እናመሰግናቸዋለን ማለት ነው። በዚሁ ቀጥሉበት፣ እነሱ ያሉበት ደረጃ ሁን። ወላሂ ምንም አይገባቸውም፣ አስራ አራት ሽኬ ምናምን ለነሱ በጣም ከነሱ መልካምነት አንጻር ያኒ ጀኒ ውት እንደሆነ የኛ ውት እንደምንወል አላውቅም። ያኒ ማን እንደምንከታተል አዎ፣ የምንከታተለው ዝም ብለን ፕራንክ ነኮችን ኮችን ባልና ሚስት ሳይሆን ዝም ብለው ወድና ፈቀርና የሚሉትን ነው። እነሱ ባልና ሚስት ናቸው ሲጀመር መሰልሰል ነው እንትን አብዛኛው ምን ለአብዛኛ ዝም ብለው የሚተውኑትን እንታጣላና ምናምን፣ ቤተሰብ እነሱን ብታበረታቷቸው እንላለን። የኛ ቤተሰቦች ማለት ነው እና እናመሰግናለን፣ ሞለሬ እናመሰግናለን፣ ክበር ልንላለን። ለሚ በዚህ አጋጣሚ በጣም ምርጥ ባል ታድለሻል ማለት ነው። ወላይ ማሻላ አላ ይለያቸው። ጀግና፣ ለስራው ታታሪ፣ ለስራው ክብር ያለው ሰው በጣም በአሁኑ ሰዓት እንደዚህ አይነት ሰው ይኖራል። ሁሉን ያሟላል። እንቅልፍና አት እኔ ብላ ነው እና በቃል በምናምን አይደለም። ከፈጣሪ ያገኘዋለሁ ብለው ነው ይሄን ያደረግከው፣ አይታወቅም። አብረን እንሰራም እንችላለን። እንሻላህ ሀገራችን በሰላም ገብተናል እና ቤተሰብ እንወዳችኋለን፣ አበረታቱ እንላለን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ላይክ ላይክ አድርጉትኝ። ከአሁን በኋላ ያለው ለእናንተ ነው ማለት ነው፣ ለተመልካቾቻችን። እነሱ ካዩልን ከአበረታቱን ወደፊት የማንሄድበት አንድ አማራጭ አንድ ነው። ያው የእናንተ ማበረታታት አይለ እንላለን። ሀባይም ዛሬ ተሞሽረናል ማለት ነው፣ ሰርጋችን ነው። አዎ መሻሪያዎቻችን ማን እንደሆኑ ታይታላችሁ። እናንተም ከፈለጋችሁ ስልክ ቁጥራቸውን እናስቀምጥላችኋለን። ሊንኩንም ይሻላል እናስቀምጠዋለን። በዩቲዩባችን ከፈለጋችሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ።